ከውስጥ ሆነሽ ወደ ውጭ ታያለሽ፣ ውጭ ሆነሽ ግን ወደ ውስጥ ማየት አትችል። የሚቆርጡትም ስጋ የሚሰጡትም ሴቶች ናቸው። በጣም ደስ ብለኛል። በቢላ ብቻ ከመቶ በላይ ቅርጽ ማውጣት ይችላል። የተጎዱ ወንድቶቼን ወንድሞቼ እነሱን መደገፍና መርዳት የሚፈልግ ብርሃንን ማየት የጀመሩትን 2016 የካቲት 26 ቀን ጀምሬ የትኛውም ተማሪ ስራ ሳይዝ አይወጣም የሰው ሀገር ሄጄ ያየሁት እና እዚህ ጋር ያየሁት በጣም የተለየ ነገር ነው። ሴቶች አደባባይ አሁን ቦታውን አገኘ ብዬ ነው ማስበው። ጤና ይስጥልን ተመልካቾች፣ እንደምናላችሁ ፋና ፖድካስት ላይ ነው የምትገኙት። በዛሬ ፋና ፖድካስት የጉብኝት ዝግጅታችን ካዛንችስ ተገኝተናል። ከሰሞኑ የካዛንችስ የኮሪደር ልማት ተመርቆ ወደ ስራ ገብቷል። እኛ ደግሞ እዚህ ሴቶች አደባባይ ላይ ተገኝተናል። ከዚህ በፊት እንደምታውቁት የሴቶች አደባባይ ስለ ሴቶች የሚናገር የሚገልጽ የነበረው ነገር አልነበረም። ዛሬ ላይ እንደምትመለከቱት አንዲት ኢትዮጵያን የምትወክል የሴት ሐውልት ተሰርቶ ቆሟል። ይሄ ሐውልት ሩቅ የምትመለከት ሴት ተስፋዋን፣ ህልሟን እየተመለከተች ያለች ሴት፣ በእጆቿ ደግሞ የፍትህና የእኩልነት ምልክት የሆነውን ሚዛን በእጇ ይዛ ቆማ እየተመለከትና ከዛ ውጭ እዚህ ስፍራ ላይ ስለሴቶች የሚናገሩ የተለያዩ ነገሮችን እየተመለከትና ዛሬ እኛ እዚህ የተገኘንበት ምክንያት ደግሞ ለነገዋ የተሃድሶና የክህሎት ማበልጸጊያ ማዕከል ማዕከል የሰለጠኑ ሴቶች እዚህ አካባቢ ላይ በኮሪደር ልማቱ የተሰሩ ሱቆች ተሰጥተዋቸው እዚህ ላይ ስራ ጀምረዋል። ምን አይነት ስራ እየሰሩ ነው? የተሰጧቸው ቦታዎችስ ምን አይነት ናቸው? የሚለውን አብረን የምናይ ይሆናል። አብራችሁ እንድትቆዩ ጋበዝኩኝ። እንዴት ነሽ እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ ለነገዋ ካፌና ሬስቶራንት። በሰላም መጣሽ። ደብር ነሽ ይባላለሁ። የሆቴልና ቱሪዝም መምህር ነኝ። አሁን ደግሞ ለነገዋ ካፌና ሬስቶራንት ማኔጅ እያደረኩ ትገኛለሁ። በጣም አሪፍ። እንግዲህ እዚህ የመጣ ነው ለነገዋ የስልጠና ማዕከል የሰለጠኑ ሴቶች የተሰማሩበትን ስራ ለመመልከት ነው ለመጎብኘት ነው። ታስጎበኝናለሽ አይደለ? በጣም ጥሩ። ደስ እያለኝ እንኳን ደህና መጣቸው። ይህ ደስ የሚል ግሪን የሆነ ቦታ በደነገዋ ሴቶች በግሪነሪ ተማሪዎች እንዲህ ውብ ሆኗል። እዛ የሰለጠኑ ልጆች ናቸው። አሁንም ስራ ላይ ይገኛሉ። ለዚህ ወደ ካፌና ሪስቶራንት ከስተመር የሚስተናገድበት ክፍል ይህን ይመስላል። እዚህ ባህላዊ የሆነ ቡና በደንብ በቤታችን ተቆልቶ በሰለጠኑት ስልጠና መሰረት ተቆልቶ ተፈጭቶ ንጹህና የሚጣፍጥ ቡና ለከስተመር ያቀርባሉ። ይህን ይመስላል። ወደ ቀጣዩ ክፍል እንግባ። ይህ የምታየው በአጠቃላይ ለነገዋ ሰልጣኞች የተሰጠ ቦታ ነው። እንደምታየው ይህ መዝናኛ ነው። መናፈሻው ደስ ይላል። እዚሁ ደግሞ እንደዚሁ ተመሳሳይ የሆነ ቦታ ነው። እዛም እንደሚስተናገድ እዚህ መስተንግዶ ክፍል ነው። ይሄም የካፌና ሬስቶራንት አገልግሎት የሚሰጥበት ነው። ነገር ግን አሁን እዚህ ጋር ዲስፕሌዎች አሉ። አሁን ተጭነዋል ይመጣሉ። ዛሬ አዲስ ስለሆነ አዲስ ስለሆነ ነገ ብትመጭደው በደንብ ሙሉ ታዩ ነበር። ሙሉ እዚህ ጋር ዲስፕሌዎች አሉ፣ የኬክ ዲስፕሌዎች። ምክንያቱም ዳቦና ኬክ ፕሮዳክሽን ክፍል እዛ ነው። ታዩ አለሽ እዛ የተመረቱት እዚና እዛ ከስተመሮች ይስተናገዱበታል ማለት ነው። ይህ ክፍል ትልቅ ክፍል ነው። ባርም አለው ሶፍት ድሪንኮች እና እንደዚሁ ሌሎች አገልግሎቶች ይሰጣል። ይህ ክፍል ትልቅ አገልግሎት ነው ያለው። ለምሳሌ አነስ ያለ ስብሰባ ቲ ብሬክ ያለው አዎ ስታንዳርዱ ነው የጠበቀ። እዚህ ክፍል ይሰጣል ለየት ያለ ነው። እንደምታዩ በየመሃሉ ባንኮኒው፣ ሼልፉ አብሮ የተሰራለት ስለሆነ እዚ ጋር ቆም ብለው ሰዎች ተሰብስበው ሻይ ቡናም ቆም ብለው ተጠቅመው መስራት ቦታው ራሱ ደስ ይላል። ቪው የውጭውን ሁኔታ መመልከት እንዲያስችል ይችላል ተደርጎ በመስታወት የተሰራ ስለሆነ የውጭው ደሞ ቆንጆ ነው፣ ደስ ይላል። ያምራል በጣም ከውስጥ ሆነሽ ወደ ውጭ ታያለሽ። ውጭ ሆነሽ ግን ወደ ውስጥ ማየት አትችይም። አሃ አው በደንብ ስታንዳርድ ነው የጠበቀ ክፍል ነው። ከስተመርን ፕራይቬሲ የጠበቀ ነው። ዋይፋይ አለ የተሞላ ነው። በጣም የሚገርምሽ እኔ እንጃ ይሄ በጣም ለኔ በጣም ህልም ነው የሚሆንብኝ። ምክንያቱም እንደዚህ አይነት ቦታ ላይ ሰልጣኞች ሰልጥነው ተሰጥቷቸው ይሰራሉ የሚል ግምት አልነበረኝም። የራሴ ግምት ካለፈበት ማለት ነው ግን እዛ ሰልጥነው ከስልጠና ወጥተው ከነበሩበት ችግር ወጥተው በደንብ ስልጠና ወስደው አሁን ወደ ከስተመር ከስተመር የሚፈልገው የሚፈልገውን አድርገው ገንዘብ ማግኘት እንዲችሉ ሆነው ነው ወደዚህ የመጡት ና በጣም ደስ የሚል ካፌና ሬስቶራንት ብቻ አይደለም ያለው። የተለያዩ አገልግሎቶች የሚሰጡባቸው ሱቆች ናቸው ለነገዋ ክህሎት ማሰልጠኛ ተቋም ለወጡ ሴቶች የተሰጠው ይሄ አሁን እየተመለከትን ያለ ነው። የካፌና ሬስቶራንት አገልግሎት የሚሰጥበት ነው። ከዛ ውጭ ደግሞ የልብስ ሱቆች፣ ስጋ ቤት፣ የውበት ሳሎን ጭምርም እንዳለ ተመልክተናል። እስቲ ያሉትን ዘርዘር አድርገሽ ንገሪን እና የምናያቸው ይሆናል። በጣም ጥሩ። ለምሳሌ ይህ የነገዋ ካፌና ሬስቶራንት የዳቦና የኬክ ተማሪዎች እንደዚሁም የምግብ ዝግጅት ተማሪዎች የሚያሳትፍ ነው። በመቀጠል ቀጣዩ የውበት ሳሎን አለ። የጸጉር በጸጉር እና በውበት በደንብ ሲሰልጥ ነው የመጡ አለ። ሌላው ደግሞ በልብስ በልብስ ዲዛይን በፋሽን በጥልፍ የተለያየ ደግሞ ጋርመንት አለ። እንደዚሁም ደግሞ ስጋ ስጋ ቤቱ እንደሚታወቀው ቆንጆ ስጋ እየቆረጡ ጥብስ እየጠበሱ የምትፈልጊ ስጋ የሚያቀርቡ ደግሞ ቀደም ሲል እንግዲህ የነበራቸው ሕይወት ምን ይመስል እንደነበረ ቀደም የነበራቸው ሕይወት አብዛኛው የመጡት ያው ከጎዳና ነው። እንደዚሁም የአረብ ተመላሾች አሉ። ስለዚህ ሀገር ውስጥ ብቻ ሳይሆን ከስደት ተመላሾችም ጭምር ያካተተ ነው ስልጠና ወስደው ወደ ስራ የገቡበት። ለምሳሌ እዚህ ጋ ያለው ካፌና ሬስቶራንት ስጋ ቤት፣ ልብስ ስፌት የተለያዩ አሉ። ወተት ተዋጽኦም አለ፣ ግሪነሪም አለ። በዚህ ሁሉ ዘርፍ ነው ይህን ቦታ ያጠቃልለው ነው ማለት ነው። በጣም ደስ የሚል ነው እውነት ለመናገር ሴቶች አደባባይ አሁን ቦታውን አገኘ ብዬ ነው የማስበው። ከስሙ ጋር የሚሄድ በጣም ስራ ጀምሯል ማለት ነው። እስቲ ደግሞ ዞር ዞር እያለን የቀሩትን ነገሮች እንመልከት። ቀጣዩ ክፍል ምንድን ነው? ይኸኛው ቀጣዩ ክፍል ፕሮዳክሽን ክፍል ነው። ከዚህ ክፍል ዳቦና ኬክ እዚህ ውስጥ ተዘጋጅቶ ይወጣል። ይህ ክፍል በጣም ሴንሴቲቭ የሆነ ክፍል ነው። በደንብ ተጠርቶ ስራ የሚሰራበት ነው። እነዚህ የምታያቸው ዳቦዎች በእነዚህ ልጆች በነገ ሰልጥ ነውነውንን እየሰሩ ያሉት ለከስተመር እያቀረቡ ይገኛሉ። በተጨማሪ እዚህ ጋ የምታያቸው አይስ ክሪሞች አሉ አይስክሪሞች ይሰራሉ። ይህ የምታያቸው ቅጠሎች እንዳለ በዳቦ የተሰሩ ናቸው። የምግብ ዳቦ ነው። በቃ ስት ልክ ዱቄት እና ጨው፣ ውሃ በቃና ካካ ፓውደር። ስለዚህ የጥበብ ስራ ጭምር ነው ስራ ጭምር ነው። እንደምታያቸው ዶሮስ ከነ ልጆቿ ሰርተዋል። እንደዚህ አይነት ነገር ይሰራሉ። ይቼ ለነገዋ ወደ ማሰልጠኛ ተቋማችን ብትመጪ ሀውልት አለች፣ ነፍሳቸው ሴት ልጆች ይዘማለች አለች። ይሄ ልጆቿ ሁሉ ነገር አንድ ላይ እንደዚህ አይነት ይሄ ሁሉ የምታያቸው እነዚህ ኩኪሶች የሚያማምሩ ኩኪሶች በቢላ የሚሰሩ ናቸው። ምክንያቱም ስናሰለጥናቸው እንዴት ነው የምናሰለጥናቸው፣ ምንም ነገር የለኝም ብለው እንዳያስቡ ቢላ ብቻ በቢላ ብቻ ከመቶ በላይ ቅርጽ ማውጣት ይችላሉ ቢላ እና ጠረጴዛ በይ የቤታችን አይጠፋም። በቢላ ብቻ የቀጹ ማውጫ የለኝም እንደዚህ የለኝም ብለው እንዳያስቡ ተደርገው ነው የሰለጠኑት። ይህንን ሁሉ የሚተሩት ልጆች ምን ያህል ጊዜ የምን ያህል ጊዜ ስልጠና ነበር የወሰዱት? ወደ ስድስት ወር። በስድስት ወራቸው ነው ሲኦሲ ተፈትነው አጠናቀው በደንብ ብቅ ሆነው የሚወጡት፣ ስድስት ወር። አሁን አንዳንዶቹ ከቀጥረው መስራት የሚፈልጉ እዛው ነው የሚያስቀጥሯቸው። አንዳንዶቹ ደግሞ መደራጀት ተደራጅተን እንሰራለን የሚሉት ደግሞ እንደዚሁ እና በፍላጎታቸው ነው። አንድ ደስ የሚል ነገር ግን ምንድነው፣ የትኛውም ተማሪ ስራ ሳይዝ አይወጣም። ሰልጥኖ ራሱን የሚያስተዳድርበት ስራ ተሰጥቶት ነው የሚወጣው። እንደዚሁም ደግሞ እንደራጃለን ያሉት ደግሞ እንደምታዩ ተደራጅተው፣ ስለዚህ ሙያውንም የስራ እድሉንም አንድ አግኝተው ነው የሚወጡት። ቆንጆ፣ ደስ ይላል። እስኪ አንዲት ሴት ደግሞ እናወራ እንዴት ነሽ? አለው ሰላም ነሽ? አለ። ደህና ነኝ። ስራ እየሰራሽ ነው ያገኘነሽ? አዎ፣ ስራ እየሰራው ነው። ዚሚና ሚን ብዛ እየሰራው ነው። እንተዋወቅ ነው ጀመረ። እሺ፣ ስሜን ኢማኖር ይባላል። እሺ ነው የመጣሁት ከአዲስ ከተማ ነው። ከስደት ተመላሽ ነኝ። ዛ ሄጄ ራሴን ከለወጥኩ በሚል ሄጄ ነበር። ግን ከሄድኩም በኋላ አልተሳካልኝም። ብዙ ስቃይ እና መከራ ደርሶብኝ ነው የመጣሁት። ጥቃትም፣ በብዙ አይነት ነገር ስቃይ አልፋ ሳልፈኝ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ በቆረጥኩበት ሰዓት ሴቶችና ሕጻናት አናግረውኝ እንደዚህ አይነት እንትን የእህይወት ምንድን ነው ስሙ የነግዋ የሚባል ማዕከል አለ፣ እና ወደዛ ሄደሽ ለምን እራስሽ ሰርተሽ የምትለወጭበትን ተምረሽ የምትለወጭበትን ነገር አታደርጊ ምናምን ሲሉኝ፣ ሴቶችና ሕፃናት ቀበሌች ተመዝግቤ ወደ ነግዋ ማዕከል እንድገባ ተደረግኩኝ። ወደዚህ ስመጣ ደግሞ ብዙ ተመምሪያ ላይ ነበርኩኝ ምናምን ህክምና አድርጌ የነገዋ ማዕከል በሚለው በቀበሌ ተመዝግቤ በሴቶችና ህጻናት የነገዋ በሚባል ተሰርተሽ ትለወጫለሽ እዛ ክሎቶች ደሽናም ብለውኝ እዛ ገባሁኝ። ተመዝግቤ ያው ተመዝግቤ ስገባ ቅድሚያ የወሰድኩት ስነ ልቦና አማካሪ ነው ያማከረኝ። ስለ ሕክምና ምናምን ጠየቀኝ። ያለውን ነገር ጠይቆኝ ቀጥታ ወደ ህይወት ክሎት ምናምን ነው የገባሁት። የሰው ሀገር ሄጃ ያየሁትና እዚህ ጋር ያየሁት በጣም የተለየ ነገር ነው። በራሴ ሰርቼ ጠንክሬ እንድማር ነው እንድሰራ ለወደፊት እንድለወጥ ነው ያደረገኝ፣ የነገዋ የህይወት ክሎት። ደስ ይላል፣ ቆንጆ ነው። ወደፊትስ ምንድን ነው ሀሳብሽ? ወደ ወደፊት ደግሞ እንግዲህ ሰርቼ ተለውጪ፣ እንደዚህ እንደኔ ተስፋ ቆርጠው ምን አላድግም ምን አልለወጥም ያሉ ተስፋ የቆረጡ ብዙ ራሳቸውን እንትን የማይሉ አሉ። እነሱና ጠንክሬ እዚህ ጋር በርቱ ብዬ ከነሱ ጋር አብሮ ለመስራትና ስራ ለሌለው ስራ እድል መፍጠር ብቃት ቢኖረኝ ደስ ይለኛል። ለተቸገረ ብደስ እንደኔ ብዙ መከራና ስቃይ የደረሰበትን እንደኔ ተነሱ ብዬ ብድግ አድርጌ ከእነሱም ብንከባከባበሪ ብሰራ ውስጤ ደስተኛ ነኝ። ደስ ይላል። እናመሰግናለን። ያ የልብሽን ሀሳብሽን ፈጣሪ ይውላል። እናመሰግናለን። ምግቦች ሲሰሩ አይተናል። ሌላ ምግብ የሚሰራበት ቦታ አለ? ከዚህ ውጭ አለ? ባህላዊ ምግቦች የሚሰሩበት ቦታ አለ። በጣም ጥሩ። እስኪ ወደ ቀጣዩ ደግሞ እንለፍ። ቀጣይ የምንመለከተው መለከተው ምንድነው? ቀጣይ የምንመለከተው መለከተው የነገዋ የውበት ሳሎን፣ የውበት ሳሎን ወደዛው። እዚህ ጋር ግሪነሪው በጣም ያምራል። ቅድም ስንገባም እያየ ነው ነበረ። አዎ ግሪነሪ እንዲህ ያማራው በነገዋ ሰልጣኞች ነው። ይሄንንም የሚሰሩት በለነገዋ የስልጠና ማዕከል ማከለ የሰለጠኑ ሴቶች ናቸው ናቸው አሁን እንደዚህ ውብ አድርገው አሁንም እዚህ ስራ ላይ ተሰማርተው ገቢ የሚያገኙበት ቦታ ነው። የነገዋ የስልጠና ማእከሉ ያፈራቸው ልጆች ናቸው ማለት ነው። ቆንጆ፣ ደስ ይላል። ሰው እዚህ ጋር አረፍ ብሎ ኢንጆይ ማድረግም ይችላል። በጣም ይህ ቦታ መካከለኛ የሆነ ፕሮግራሞችን እናስተናግድበታለን። መካከለኛ የሆነ ፕሮግራሞች፣ ሰርጎች፣ ቀለበቶች፣ የተለያዩ ፕሮግራሞች እዚህ ግሪን የሆነ ቦታ ላይ እናዘጋጃለን። በተለያየ የተለያዩ ስብሰባዎች፣ የተለያዩ ፕሮግራሞች በሙሉ የትኛውም ካፌና ሬስቶራንቱ ማስተናገድ ይችላል። የምግብ ዝግጅትም ንምጨምሮ ስላለ ሁሉንም አገልግሎቶች አንድ ላይ ማካተት ይችላለን። አገልግሎት መስጫ ይሄንን ይመስላል። ይህ አገልግሎት መስጫ በአጠቃላይ ስታንዳርዱን የጠበቀ ጠበቀ የውበት ሳሎን የሴቶች የውበት መስጫ አገልግሎት ክፍል ነው። ሁሉንም ይሰጣል። ምን አይነት አገልግሎቶች አሉ? ለምሳሌ ሹሩባ ይሰጣል፣ ፌሻል፣ ጥፍር ስራ፣ ሜካፕ፣ ሙሽራን ሞሽራለን? ሁሉንም ስራ ይሰጣል። የትኛውም ስታንዳርድ የሆነ ፀጉር ቤት የሚሰጠውን አገልግሎት እዚህ ክፍል ይሰጣል። ምክንያቱም ብዙዎቹ እዛ በፕሮፌሽን መምህራኖች በደንብ ነው የሰለጠኑት። በእነዚህ ሁሉ ሙያዎች በእያንዳንዱ የሰለጠኑ ሴቶች አሉ ማለት ነው። አሉ፣ በደንብ አሉ። ሁሉም አስር ናቸው እንደነገርኩሽ። ሁሉም በየፍላጎታቸው በፕሮፌሽናቸው ልጆቹ ተመድበው እዚህ ስራ ላይ ይገኛሉ። እንደምታያቸው ሁሉንም ስራ ነው የሚሰሩት። ሁሉም እዚህ ማይሰራ ስራ የለ። እንዴት ነሽ? ሰላም ነው። ስራ ላይ ነሽ? እንዴት ነሽ? እንታወቅ ሳምሪ ይባላል። እሺ፣ ሳምሪ ስራ እንዴት ነው? ስራ አሪፍ ነው። ለነገዋ የስልጠና ማዕከልን ከመቀላቀልሽ በፊት ምን ነበር የምትሰራ? አይ ውጭ ላይ የሰው ቤት ነበረ የሚሰራ ተመላለሽ፣ ተቀጥሮ ይሰራ ነበረ። ወደ ለነገዋ የስልጠና ማዕከል የገባሽበት ሁኔታ እንዴት ነበር? በአጋጣሚ ወረዳ ላይ ስሄድ በየወረዳው በየክፍለ ከተማ ነው የትምትም እየተመረጠ የነበርና ወረዳ ላይ በአጋጣሚ የስራ አጥ መታወቂያ ላወጣ ስሄድ የዛኔ ይሄ አይነት እድል መጥቷልና ከዚህ ተመዝግበሽ ብትገቢ ጥሩ ነው ብሎ የወረዳው ሰውዬ ሲመክረኝ ከዛ ወደዚህ ተቀላቀልኩ። ምን ያህል ጊዜ ስልጠና ወሰድሽ? ፀጉር እየሰራሽ ነው ያገኘንሽ። ከዚህ በፊት የጸጉር ስራ ሰርተሽ አታውቂም አይደለ? አታውቂም በምን ያህል ጊዜ ነው እንደዚህ? ሶስት ወር ስልጠና ወሰድን ከግቢው። ከዛ በኋላ ተመርቀን ወጣ ነው። አጠቃላይ ስድስት ወር ነው የፈጀብን። ምንድነው ወደፊት የወደፊት ሀሳብሽ? ለወደፊት ሀሳቤ ማለት በቃ ከንቲ በኋለኛ ብዙ ነገር እያደረገችልን ስለሆነ እኔ ተቀይሬ የተሻለ ህይወት ኖሮኝ እንደኔ እኔ እንደረዳችኝ እኔ ደግሞ የተጎዱ ወንድህቶቼን ወንድሞቼ እነሱን መደገፍና መርዳት የሚፈልገው እንደኔ ተጣሉ ማለት ብዙ ነገር የሚያስፈልጋችኋሉ ሴት ልጅ ስትሆኝ ደግሞ ብዙ ነገር ያስፈልግሻል። ከወንድ ልጅ ይልቅ ሴት ልጅ ብዙ ነገር አላትና እነሱን እህቶችን መርዳትና መደገፍ በምፈልገው የተሻለ ህይወት ኖሮ ማለት ነው። አሁን ያለሽበትን ሁኔታ እንዴት ታየዋለሽ? በፊት ከነበርሽበት አንጻር? አሁን ባለውበት ሁኔታ በጣም ደስተኛ ነኝ። የራሴ የሆነ ሙያ አለኝ። እጄ ላይ እየሰራው ነው። ተመስገን ነው። አሁን ባለው ህይወቴ ደስተኛ ነኝ። እሺ፣ እናመሰግናለን በጣም ያሉ እቃዎች ናቸው። በጣም ስታንዳርድ ሆኑ እቃዎች ናቸው። የትኛው ትልቅ ጸጉር ቤት የምትይው ያለ ስለውበት መጠበቂያ እቃዎች አሉ አላቸው። ቀጣዩ ምንድን ነው የምናየው? ወደ ስጋ ቤት እሺ

እዚህ አስር ሴቶች ተደራጅተው በጣም ትልቅ ነው። ስጋ ውስጥ በደንብ ስጋ ቤት የሚሰጠውን አገልግሎት የትኛውም ስታንዳርድ የሆኑ ስጋ ቤት የሚሰጠውን አገልግሎት ይሰጣል። ስለዚህ ሙሉ ከስጋ ቆረጣው ጀምሮ እስከ መስተንግዶ ውስጥ ላይ ያሉ ስራዎች በሙሉ የሚሰራው ከስልጠና ማዕከሉ በወጡ ተማሪዎች ልጆቻችን ናቸው። ስራ ከጀመረው ኦልሞስት ሳምንት ሆኖታል። በደንብ ስራው በደንብ እየሰሩ ነው። ገበያም ቆንጆ ነው። ለምሳሌ የተለያዩ ምርት ጥብስ ሊሆን ይችላል። ስጋዎች ጋዝላይ ትእዛዞችን የሚያስተናግድበት። እንዴት ነሽ? ሰላም ነው። ቢራስሽን አስታውቂያት። እኔ ጋዲሴ ሙለታ ይባላል። ተወልጄ ያደኩት ኦሮሚያ ክልል አዋሽ ብን የሚባል ከተማ። ከዛን ደግሞ ስራ እየሰራው ነበረ ያው የአሁን ጊዜ ላይ አልተመቻቹልኝም። ስራዎችን ከእሱ ተስናቅዬ ነበር። ደግሞ ይህን እድል ምርጥ ሆነ እድል የነጊዋ እቢ ውስጥ ገብቼ በምርጥ ሁኔታ ትምህርቴን ተምሬ። እንዴት ነበር የገባሽው? መጀመሪያ የገባሁበት በወረዳ ሄድኩኝ፣ ተመዘገብኩኝ። ያው ብዙ ለውጥ ሳይሻል፣ እዛ ሂጂ ስራ ከምትቀምጪ ተባልኩኝ። ሄድኩ፣ ተመዘገብ። ከዛን ከተመዘገብኩ በኋላ ደግሞ ተምሬ ይኸው በምርጥ ሁኔታ እንደዚህ አይነት እድል አግኝቼ ምርጥ ስራ እየሰራ ነው። እዚህ ከመግባትሽ በፊት ምን አይነት ህይወት ነበረ? ምን አይነት ስራ ነበር? መሰለኝ ነበረ ያው በፊት ምሰራ የነበረው ያው በተለያዩ ድርጅቶች ላይ ነበረ ምሰራው የነበረ። ከዛ በኋላ ያው እሱም በሆነ ምክንያት አንድ ያሙኝ ነበር የተወኩት። ከዛ ስራ እየተሸገርኩ ያለ ይህን እድል አገኘሁት ማለት ነው። ምንድን ነበር ስልጠና የወሰድሽው? አንቺ ብዙ ስልጠናዎች ይሰጣሉ። ምግብ ዝግጅት። አዎ። እዚህ ደግሞ ያገኘንሽ ስ ነው። በጥሩ ሁኔታ እየሰራ ከጀመረ ነው አንድ አስራ አምስት ቀን ሊሆን ነው። በዚህ በቅርብ ነው የጀመርነው፣ በቅርብ ነው የጀመርነው። ምንም የሚያስቸግር ነገር አለ። ሁኔታዬ በጣም ደስ ብሎኛል። ይህን ድል ስላመቻችሁልን በጣም በጣም ከልብ አመሰግናችኋለሁ። በጣም ደስ ብሎናል። እናመሰግናለን። ስጋ ቤቱን ተመልክተናል። አሁን ደግሞ ወደ ልብስ ስፌት ለነገዋ የልብስ ስፌት ማዕከል እንመልከት። እዚህ ፊት ለፊት ነው። ራሳቸው ራሳቸው የሰሩት ልብስ ነው ጋውኑ በሙሉ የተለያየ ተቋማት ይመጣላቸው ተቀብለው ይሰራሉ ማለት ነው። እንደምታዩ ጫፍ ላይ ስለሆነ የትኛው የልብስ አገልግሎት የሚፈልግ ትዕዛዝ ይመጣላቸዋል፣ ይሰራሉ። ለምሳሌ ትምህርት ቤቶች፣ የመንግስት ትምህርት ቤቶች የተለያየ ልብሶች ኦርደር ተቀብለው ስራ ይሰራሉ ይሰራሉ። ቦታውም የሚታይ ስለሆነ ክፍት ስለሆነ እዚህ አካባቢ የልብስ ስፌት አገልግሎት እንደሚሰጥ ያወቀ መስሪያ ቤት እየመጣ ትዕዛዝ። መስለዚህ ማንኛውም ሰው መጥቶ ማሰራት ይችላል። ማሰራት እንችላለን። እንመጣለን። እንዴት ዋልሽ? ሰላም ነው። እንታወቀው ወደ ለነገዋ የስልጠና ማዕከል ከመግባትሽ በፊት ምን አይነት ህይወት ነበር የምትመሪው? ያው የሚኖረው ህይወት ከባድ ነበር። በጎዳና በሰው ቤት ጥገኝነት፣ በተለያየ ህይወት ያሳለፍ። ከዚያ ሲቀጥል ወደ ተቋሙ የገባሁ ወደ ተቋሙ ገብጬ ብዙ ነገሮችን አግኝቻለሁ። በጣም አሰቃቂ ህይወት እያሳለፍ ማውራትም አልችልም። ወደ ተቋሙ ተገባሁ በኋላ ነው ከሰው ጋር ተቀላቅዬ ማውራት የሰው ልጅ ማንነቱን ያወቁ ነው ምን ማድረግ እንደምችልም ማወቅ የቻልኩኝ ወደ ተቋሙ ተገባሁት። ደብረ ብርሃንና የት ቀን ጀምሮ የገባሁት እና ከዛን ጀምሮ እስካሁን ድረስ በጣም ደስተኛ ነው። ልጆች አሉ፣ ቤተሰብ አለ። እንዴት ነው በተወለደች ወደ ሶስት አዲስ አበባ ቤተሰብም ቤተሰብ ወደ ፍለጋ ግን ከዚያም በኋላ ብዙ ፈተናዎችን አሳልፌያለሁ። አሁን ግን ብከፋ አውረኝ የሚከፋ ብደሰት አውረኝ የሚደሰት በጣም ብዙ ቤተሰብ አለኝ። ቆጥሬ የማልጨርሰው ብዙ ጽዋ አግኝቻለሁ። አሁን ከሙያውም የተረፈ እግዚአብሔር ይመስገን፣ አሁን ብዙ ሙያ ተምሬ ነው የወጣሁት። ልብስ ስፌት እሰራለሁ፣ ሹራብ ሰራለሁ፣ በማሽን ሹራብ መስራት እችላለሁ። ጥልፍ ይችላለሁ። በጣም ብዙ ነገር ነው የሚችለው። እግዚአብሔር ይመስገን፣ አሁን ምንም የጣሩ ነገር የለም። ያስቀጠሉ ደስ ይላል። ወደፊትስ ምንድን ነው ሀሳብሽ? ያው ወደፊት ደግሞ እንደዚህ በሙያ ቀጥጌ ጥሩ ነገሮች እየተስተካከሉ ከኔ በታች ያለው ነገር ደግሞ ከራሴ የሙያ ልምድ ባካፍ ደስ ይላል። ማስበውና የተመለው ነገር አሁን። በጣም እናመሰግናለን። እሺ ሰዎችን እንደሚታወቀው በዚህ በማዕከላችን ሰልጥ ነው የመጡ ልጆች ስራ ስለሆነ ይህን ይመስላል። በተለያዩ ዲዛይን የሚሰሩት የዩኒፎርሞች እንዲ ጋውኖች ብቻ ሳይሆን እንደዚህ አይነት የጥበብ ስራዎች ነው ጭምር ነው የሚሰሩ። በደንብ ዩኒፎርም እና የተለያየ ስራዎች እንደሚሰሩ ሁሉ ዲዛይን ያላቸው ልብሶች፣ የአበሻ ልብስ ሽፎ እንደዚህ የወልድ የህፃናትም ይሰራሉ ማለት ነው። ቆንጆ ቆንጆ ልብሶች ናቸው ያማምራሉ። የወንዶችም የሴቶችም ጭምር የሴት የህፃናትንም ጨምሮ። እዛ ማዕከል ያሉ አሰልጣኞች በደ ፕሮፌሽን አሰልጣኝ ነው ያለው ምክንያቱም ክብርት ከንቲባዋ እዛ ስትመድብ ለእነዚህ ልጆች የሚመጥኑ አሰልጣኞች እዛ ቦታ ላይ ተመድቧል። በአጭር ጊዜ ስልጠና እንደዚህ አይነት ልብሶች ቦርሳዎችም አሉ። ቦርሳዎች አብረው ይሰራሉ ማለት ነው። ቆንጆ ደስ ይላል በጣም በጣም የሚያማምሩ ስራዎች ናቸው። እጅግ አድርገን እናመሰግናለን ስለነበረን ቆይታ። መጨበር የምትፈልጊው ሀሳብ ካለ እሱን እንስማና እንሰነባበት። እሺ፣ አመሰግናለሁ። ማመስገን ያለብኝ አካላት መጀመሪያ ማመስገን የምፈልገው ክብርት ከንቲባዋ ለሴቶች ትኩረት ሰጥታ እንደዚህ አይነት ከጎዳና እንደዚሁም ሴተኛ አዳሪ እና ከአረብ ተመላሾች እንደዚህ አይነት ቦታ ከፍታ ሰልጥነው ራሳቸው እንዲችሉ በማድረጓ እጅግ በጣም አመሰግናለሁ። ቀጣይ ደግሞ እዛው የክሎት ማሰልጠኛ ተቋም ውስጥ ያሉ እነ ዶክተር ሄር ጳሳ ስልጠና ክፍል በአጠቃላይ እነ ዶክተር ኤልሻዳይ እነ ሲስተር ልኬ በጣም ከፍተኛ ልጆቹ ላይ እየተረባረቡ ልጆቹ እዚህ እንዲደርሱ ስለሚያደርጉ እጅግ በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ ጥሩ ቦታ ላይ ደርሰው ማየት እንፈልጋለን፣ ከዚህም በላይ ልጆቹ ከአንቺ ጋር ደግሞ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። እኔ አመሰግናለሁ። ተመልካቾቻችን፣ በፋና ፖድካስት የጉብኝት ዝግጅታችን እዚህ ሴቶች አደባባይ ተገኝተን የነገዋ ሴቶች በየሱቆቻቸው የሚሰሩትን ስራዎች ተመልክተናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ጤና